ሰላም ጤና ይስጥልን ውድ የመሰላልቲው ተከታታዮች፣ በዛሬው ርዕሳችን ክፍላተ ንግግር በልሳነ ግእዝ ወይም የንግግር ክፍሎች በአማርኛው ማለት ነው። በእንግሊዝኛው ፓርትስ ኦፍ ስፒች የምንላቸውን የምናሳይበት ይሆናል። በባለፈው በተለይ ግእዝ ትምህርት ክፍል አንድ ብዬ መራሕያን የምንለውን በልሳነ ግእዝ አማርኛው ወይም በእንግሊዝኛው ፕሮናውን ተውላጠ ስም የምንላቸውን አሳይቻለሁ። በተለይ ፐርሰናል ፕሮናውን የምድል ተውላጠ ስም የሚሉትን ከዛው የቀጠለ በዛሬው የምናየው ክፍላተ ንግግር ዘልሳነ ግዕዝ አው በልሳነ ግዕዝ ምን ይባላሉ የሚለውን ነው ማለት ነው። በዙ ውስጥ አንደኛ ክፍላተ ንግግር የምንላቸው በልሳነ ግዕዝ እንዘረዝራለን። ከዘረዘን በኋላ ደግሞ ምሳሌ እንሰጣለን። ሰዓት ካለ ደግሞ አረፍተ ነገር እየሰራን እናስኬደዋለን። ማለት ነው ስለዚህ ውድ ተከታታዮቻችን፣ እስከ መጨረሻው እንድታዩት እየጋበዝኩ አዳዲስ ካላችሁ ደግሞ ይህንን ቻናል ጆይካ ያደረጋችሁ ሰብስክራይብ፣ ኮሜንት በመስጠት አፍቃሪያነ ግእዝ የሆናችሁ ሁላችሁም ቻናሉን እናሳድገው እጠይቃለሁ። ወደ ትምህርቱ ስመጣ ክፍላተ ንግግር ዘልሳነ ግእዝ አው በልሳነ ግእዝ ምን ይባላሉ? እንደሚታወቀው እንደ ቋንቋ ሁሉም የሰው ልጅ ቋንቋ የራሱ የጋራ የሆነ ፊቸርስ ወይም የጋራ የሆኑ ባህሪያቶች አሉት። እንደ ቋንቋ ማለት ነው። እያንዳንዱ ወረድ ስልክ የሰው ልጅ ኤሽያ ያለው ወይም አፍሪካ ያለው ወይም ኤሮፕ ያለው ኮመን ካራክተሪስቲክስ ወይም የጋራ ጸባይ እንዳለ ሁሉ ቋንቋዎችም እንደዛ ናቸው። ልክ እንደ ሰው ልጅ ባህሪ ማለት ነው። ስለዚህ የእንግሊዝኛ የምናውቀው ወይም የአማርኛ የምናውቀው ምናልባት የስያሜ ልዩነት ካልሆነ በስተቀር ተመሳሳይነት ይኖረዋል ማለት ነው። ክፍላተ ንግግር ማለት የንግግር ክፍሎች ማለት ነው። ከዛ በፊት እስኪ አንድ ጥያቄ ልጠይቅ እንደ መግቢያ። ክፍላተ ንግግር ስንል ምን ማለታችን ነው? ወይም ፓርትስ ኦፍ ስፒች የምንለው ምንድን ነው? የንግግር ክፍል ማለት ምንድን ነው የሚለውን እስኪ እናንተ ባይጓችሁ አስታውሶ። ይህንን በተለያየ መልኩ ተምረነዋል እንግዲህ በትምህርት ዓለም ያለፈ። ስለዚህ እነሱን እስኪ የተወሰነ ባይኖራቸው ምትንበሉ ወደንት ይሄዳሉ። ክፍላተ ንግግር ማለት የንግግር ክፍሎች ማለት አንድ ሰው ሲነጋገር ወይም አረፍተ ነገር ሲያዋቅር፣ ያ ማለት አረፍተ ነገር የተዋቀረውን በንግግር ሲደረግ የራሱ የሆነ አወቃቀር አለው እየቋንቋው ማለት ነው። ለምሳሌ ግእዝ የሰብጀክት በርብ አግሪመንት የምንለው ማለት ነው። ስም ወይም ግሱ ከመጀመሪያ ሊሆን ይችላል፣ ከመካከል ሊሆን ይችላል፣ ከመጨረሻ ሊሆን ይችላል። ነገር ግን በተለይ ብዙ የሴሜቲ ቋንቋዎች ወይም የግዕዝም በማለት ነው ብዙ ጊዜ ከመጀመሪያው ነው የሚሆነው። ለምሳሌ መጻእኩ አነ እንዴቴ፣ ልክ እንደ መጻእኩ አነ መጻእኩ ሲል፣ አሁን መጀመሪያው መጀመሪያ ላይ ሆነ ማለት ነው ወይም መጻ አዊ እምነ መስያት ከገበያ አባቴ መጣ። ስለዚህ መጻ አሁዬ እንነ መስያት ሲል መጻ ግስ ነው። አሁዬ እንነ መስያት ያማለት ያ ማለት ግስ ሲደመር ባለቤት ሲደመር ኦብጀክት ወይም ተሳቢልን ነው እንችላለን ወይም ማድረጊያን ነው እንችላለን መስያት ስለሚል ማለት ነው። ስለዚህ የግዕዝ ከመጀመሪያም ከመካከልም ከመጨረሻም ሊገባ ይችላል። በእነዚህ መካከል ግን ምን ልናገኝ ይችላል? እነዚህ የንግግር ክፍሎችን የምንሉትን ልናገኛቸው እንችላለን ማለት ነው። ለዛ ነው ክፍላተ ንግግር ማለት የንግግሮች ክፍሎች። ንግግር አንድ አረፍተ ነገር ሲዋቀር ወይም ሀረጋት ሊሆን ይችላል፣ በዛ ውስጥ ልንጠቀምባቸው የሚችሉ ናቸው ማለት ነው። ይህን እንግዲህ በአማርኛም እንግሊዝኛም እንደተማር ነው። ክፍላተ ንግግር ወይም የንግግር ክፍሎች የምንላቸው የመጀመሪያው ስም ነው። ስም ወይም ናውን የምንለው ማለት ነው። ከዚህ በመቀጠል ተውላጠ ስም ተውላጠ ስም ወይም ፕሮናውን የምንለው ነው። ከዛ ቅጽል ቅጽል ወይም አድጀክቲቭ በእንግሊዝኛ ማለት ነው። ከቅጽል ቀጥሎ መስተጻምር መስተጻምር ወይም ኮንጀክሽን የምንለው ማለት ነው። ተውሳከ ግስ በእርግጥ ከግስ በኋላ እናየዋለን። ይህንን ስም፣ ተውላጠ ስም፣ ቅጽል፣ መስተጻምር፣ መስተዋድድ መስተዋድድ ወይም ፕሮናውን ሶሪ ፕሪፖዚሽን፣ ፕሪፖዚሽን የምንለው። ግስ ዋናው ማለት ነው፣ ወይም ቨርብ በእንግሊዝኛው የመጨረሻው ተውሳክ ከግዝ ወይም አድቫርብ የምንለው ነው ማለት ነው። እኒህ ናቸው። አሁን በግዕዝ ምን ይባላሉ? ይሄ ነው ሪሊ የእኛ ሊቃውንቶች እንደዚህ በተለያየ መልኩ ይጠቀሟቸዋል። የእኛ ሊቃውንቶች በተለየ ቅን የሊቃውንቶች እንዴት አድርጎ ነው የሚጠቀሟቸው? በሳይንሱ ደግሞ በዚህ በሊንጉስቲክስ በስነ ልሳኑ በእንግሊዝኛው በአማርኛው ጋር ያለው ግንኙነት እንዴት ነው የሚለውን ለማሳየት ነው ማለት ነው። ስለዚህ ስም ማለት እንደሚታወቀው ሰመ ስም አወጣ ስም፣ ግዕዙ ተመሳሳይ ነው። ስም ስም ይሆናል ማለት ነው ስም ስም ነው እና አሁን የምንለው በእንግሊዝኛ ስም ይሆናል በግዕዝ ማለት ነው። ስም ሰመ የስም ወጣ ሰጌመ ስም የሚለው ከዚህ ወጣ ነው። ስለዚህ ስም በግዕዝ የባለቤትነትን ስራ የሚሰራ እንዳልኳችሁ ከመጀመሪያ፣ ከመካከል፣ ከመጨረሻ እየሆነ የባለቤትነትን ሊሰራ የሚችል የነገሮች የሰው የሀገር የተፈጥሮ የፈጣሪ መጠሪያ የሚሆን ማለት ነው ስም የምንለው። እንግዲህ የተለያየ የስም ክፍሎች አሉ። እነሱም በሌላ ቀን እናያቸዋለን። ለምሳሌ አበበ በግዕዝ፣ ለምሳሌ ሰናይ። ሰናይ ማለት ሰናይ አማረ፣ ሰናይ መልከ፣ መልካም። አዳም አዳም አማረ፣ አዳም ግዕዘኛ ነው። ስነ ድንግል፣ መንበረ ስላሴ፣ ብርሃን የመሰሉት ሁሉ ስም ይባላሉ ማለት ነው። ከዛ ቀጥሎ ተውላጠ ስም፣ እንደምናውቀው በአማርኛ የሆነ በእንግሊዝኛ እንደምታውቁ፣ ተውላጠ ስም ማለት የስም ምትክ ማለት ነው። ይህ ማለት አሁን በይህኛውም ተውላጠ ስም የአማርኛ ተውላጠ ስም ብለን የተማሉ ግዕዘኛ ተርም ነው። ተውላጥ ማለት ወለጠ፣ ለወጠ፣ ቀየረ ማለት ነው። ተውላጥ ስምን መለወጥ ማለት ነው። አሁን ተውላጠ ስም ስንል የስም ልዋጭ ወይም የስም ምትክ ማለት ነው። ፕሮናውን ሳር እናውን ዛት ዝዲቱ ማን ነው? ኢንስቲድ ኦፍ የናውን አይደለም። ያ ማለት በስም ምትክ እየገባ ስምን ተክቶ አበበ መፃ እም አዲስ አበባ ቢል ውእቱ መጻ እም አዲስ አበባ ይላል። አበበን ውእቱ ተካው ማለት ነው። ስለዚህ ወይም አበበ መጻይ ከሐቢ ቢል አንተ መጻይ ከአቢ ሐቢ አንተ አበበ የሚለው አንተ ተካው ማለት ነው። ተውላጠ ስም የምንለው የስም ልውጥ ነው፣ ወይም የሰው በስም ምትክ የሚያገለግል በግእዝ እዚህ ላይ በጣም ብዙ እንትን አለው መርሃያ ምንም እንድታዩት። በተለይ ፐርሰነ ፕሮናውን ከንትን ባለፈ ማለት ነው ከስም ምትክነት ባለፈ ብዙ አገልግሎት ስላላቸው እዛ ላይ ማየት ይጠበቅባቸዋል። ከዚህም በተጨማሪ ራሱ ችሎ አንድ ቶፒክ የሚሆን ስለሆነ በሌላ ቀን እናየዋለን ማለት ነው። አግራደ ሲል ተውላጠ ስም ማለት የስም ምትክ፣ በግዕዘኛ ደግሞ ተውላጠ ስም ማለት ነው። ተውላጠ ስም እንላቸው ደግሞ የተለያየ ቢሆኑ ውዕቱ፣ ውዕቶሙ፣ ይእቲ፣ ውዕቶን፣ አንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ንሕነ እያለ እነዚህ ፐርሰናል ፕሮናውን ናቸው። ይህንና ሌሎችን የመሰሉትን ሁሉ ተውላጠ ስም ይባላሉ ማለት ነው። ወይም የስም ምትክ ተውላጥ ማለት እንዳልኳቸው ልውጥ፣ ምትክ ማለት ነው። ተውላጠስም ስም የስም ምትክ ይሆናል ማለት ነው። ከዚህ ቀጥሎ ቅጽል ነው። ቅጽል እንደምናውቀው አንድን ነገር ሁኔታውን የሚገልጹ ያ ማለት መከፋቱን ደስ ማለቱን ሁኔታውን ወይም ለምሳሌ በፍጥነት እሱ በፍጥነት መጣ። እሱ ሲሄድ እኮ ቶቶሎ ነው፣ ቶቶሎ ምናምን እንደዚህ። ኦኬ ወደ እንትኑ ገባው ወደ እንትን ቅጽል ማለት ዞሮ ዞሮ የሰውየውን የሆነ ምንነት የሚገልጽ አጭር ነው፣ ረዝም ነው፣ ቀይ ነው፣ ጥቁር ነው የሚለውን ክፉ ነው፣ ደግ ነው የሚለውን የሚገልጹልን ናቸው። ቅጽል ያው ቅጽልም ይላል በግእዘኛው ነገር ግን መክስት ነው። መክስት ይሄ ተለየ። የቅድሙ ስም ስም ነው ተውላጣ ስም ልክ ነበር። ይህንኛው መክስት መክስት፣ ከሰ ተገለጠ፣ መግለጥ ስለሆነ ማለት ነው። ስለዚህ መክስት መግለጥ እንደዚህ ደግሞ ቅጽል የምንላቸው እኛ የተለያየ ቅጽሎች አሉ። በግእዝ ለምሳሌ ግልጸ ዘ እና ውስጠ ዘ ያሉ ግልጸ ዘ የምንለው ዘ፣ እንተ፣ እለ አንቀጽ እያስቀሩ የምንቀጽላቸው ለምሳሌ ዘቀደሰ ኦር ዘሆረ ብንል የሄደ የሚሄድ፣ የሄደ የሆነ እያል የምንቀጽለው ማለት ነው። ሌላው ደግሞ ውስጠ ዘ የምንላቸው ሳልስ ቅጽል ሊሆን ይችላል ሳድስ ቅጽል ሊሆን ይችላል መስብ ሊሆን ይችላል ለምሳሌ ብሩክ ባረከ ብሎ ብሩክ ከሆነ የተባረከ የተቀደሰ ያ ማለት የተባረከ የተቀደሰ የሆነ እንደማለት ይሆናል ማለት ነው ብሩክ በተመሳሳይ መልኩ ባራኪ ባራኪ ከሆነ የሚባርክ ወይም የሚያመሰግን የሚል ትርጉም አለው ማለት ነው ስለዚህ ቅጽል የምንለው አንድ ነገር ለምሳሌ መባረክነቱን ሐራሲ ገበሬነቱን ገበሬ ለምሳሌ ሐራሲ ከሆነ የሚያርስ። ስ አበበ ሐራሲ ከመአቡሁ ወይም አበበ ሐራሲ ትጉህ ውእቱ ከመአቡሁ። ገበሬ የሆነ አበበ እንደ አባቱ ትጉ ነው ሊል ይችላል ማለት ነው። ሐራሲ አበበ ሐራሲ ትጉህ ውእቱ ከመአቡሁ እንዳባቱ ትጉዶ ይላል ማለት ነው። ስለዚህ ሐራሲ ሲል ቅጽልነት አገለገለ ማለት ነው። ብዙ አይለ ያንንም ቅጽል ምን እንደሆነ ራሱን ችሎ አንድ ቶፒክ የሚሆን ስለሆነ ሁለት ሊሆን ይችላል፣ በሌላ ርዕስ እናይበታለን። ለዕለቱ ግን ቅጽል ወይም መክስት ይባላል። ምሳሌ እንዳልኳቸው ቅዱስ፣ ቀዳሲ፣ ባራኪ ዘቀደሰ ውእቱ፣ ሌሎች ይህን የመሰለው ሁሉ ማለት ነው። ከዚህ በመቀጠል መስተዋድድ ነው። መስተዋድድ ማለት እንደሚታወቀው አረፍተ ነገሩ ምሉእ እንዲሆን ጎደሎ እንዳይሆን፣ ለምሳሌ ያህል አንድ ገበሬ እርሻ ሲያርስ ለማረስ ሲሄድ ከቀንበሩ የሆነች አንዲት ዕቃ ብጎል ያን እርሻ ማረስ አይችልም። ከእርፉም ወይም ከሞፈሩ አንዲት እቃ ብትጎድ ማስኬድ አይችልም ያ ማለት ልክ እንደዚህ አንድ የቋንቋ ሰው አረፍተነገር ለመስራት የሚሆን ንግግር ለማድረግ መስተዋድድ በሚገባበት ቦታ ካላስገባ ተውሳከግስ በሚገባበት ቦታ ካላስገባ አረፍተነገሩ ነገሩ ምሉ አይሆንም ኢቨኒፍ በተለይ መስተዋድድ ካልገባ ደግሞ ኢንኮምፕሌት ሊሆን ይችላል ምሉ ላይሆን ይችላል ማለት ነው ስለዚህ መስተዋድድ የምንለው ማያያዝ ማስማማት ማፈቃቀር ማለት ነው። በልሳነ ግእዝ መስተዋድድ የምንለው መስተሳልም ልንለው እንችላለን፣ መስተሳምር ልንለው እንችላለን። መስተሳልም አው መስተሳምር መስተዋድድ ማለት ነው። እነዚህ መስተዋድድ የምንላቸው በቅኔ የሊቃውንቱ ምንላቸው ያለን መሰላቸው ደቂቅ አገባ ምንላቸው ለምሳሌ በለ፣ ውስተ፣ ሀበ፣ መንገለ ከመ እንበለ፣ እኒህን የመሰለውን። ለምሳሌ ናሁ መጻእኩ ናሁ መጻእኩ እምነ ባህር ዳር ሀበ አዲስ አበባ ቢል ማለት ነው። አሁን እምና ሀበ ባይሆኑ ባይኖሩ ኑሮ የአረፍተ ነገር ሙሉ አይሆንም ነበር ማለት ነው። ያ ማለት የት መጣ፣ ከየት ወደ የት የሚለውን መልስ ይሰጣል ማለት ነው። እምነ ባህር ዳር ሀበ አዲስ አበባ ስለዚህ መነሻ ባህር ዳር ሆነ ማለት ነው። መድረሻው ደግሞ አዲስ አበባ ሆነ ማለት ነው። እነዚህ ይህን አረፍተ ነገር የት እንደመጣ ከየት ተነስቶ የት እንደደረሰ የሚያያይዙልን ወይም ሊያያይዙልን የቻሉት መስተሳልን አው መስተሳምር የምንለው መስተዋደድ የምንላቸው ነው ማለት ነው። ስለዚህ በቅኔ ሊቃውንት ደቂቅ አገባቢ የተባለ ሁሉ መስተሳልን አው መስተሳምር፣ መስተዋደድ እንላቸዋለን ማለት ነው። ሌላው መስተሳምር ነው። መስተጻምር በሊቃውንቱ በእኛ በቅሌ ሊቃውንት አብይ አገባብ የምንለው ማለት ነው። መስተጻምር ማለት ኮንጃክሽን ነው። ያ ማለት አንዱን አረፍተ ነገር ከሌላው አረፍተ ነገር የሚያያይዝ ወይም አንዱን አረፍተ ነገር ለምሳሌ ሀሳቡን ለማስፋት ተጨማሪ አረፍተ ነገር ለመስራት እነዚህን አገባባት ተጠቅመን አረፍተ ነገሩ እንዲሰፋ የምናደርግበት ማለት ነው። እነዚህ መስተጻምር የምንላቸው ያው በግዕዝም መስተጻምር ነው። አስተጻመራ አንድ ያደረገ ነው። ስለዚህ መስተጻምር ሲሆን አንድ መሆን አንድ ማድረግ ማለት ነው። እንግዲህ መስተጻምር የምንላቸው እስመ፣ እንዘ፣ አመ፣ በይነ፣ በእንተ ሁሉንም ማለት ነው። አምጣነ፣ አኮኑ። ደከምኩ ጥቀ እስመ መጻእኩ እምርሑቅ ብሔር፣ እጅግ ደከመኝ ከሩቅ ቦታ መጥቻለሁና ወይም ከሩቅ መጥታ ስለመጣሁ ማለት ነው ስለዚህ አሁን ደከምኩ ጥቀ ደከምኩ ጥቀ እስመ መጻይኩ እምርሁቅ ብሔር እስመ መጻይኩ መጻይኩ እስመ ባይኖር ኑሮ ምን ይሆናል መጻይኩ መጣ ብሎ አረፍተ ነገር ሌላ አረፍተ ነገር ይሆንብን ነበር ማለት ነው ነገር ግን እስመ መጻእኩ ሲል መጥቻለሁና አው ስለመጣሁ ብሎ አረፍተ ነገሩን እንዳያስር ለዚህኛው አጋዥ እንዲሆን አድርጎልናል ማለት ነው። ስለዚህ መስተጻምር በጣም አረፍተነገር ነገር ለመስራት ብዙ አረፍተነገር ነገር ለመስራት አረፍተ ነገሩን ከአረፍተ ነገር ለማያያዝ አንቀስ እንዳያስር የሚያደርጉ አብይ አገባብ ወይም መስተጻምር ይባላሉ። ስለዚህ ኮንጃክሽን የምንለው መስተጻምር ይባላል በልሳነ ግእዝ ማለት ነው። ከዚህ በመቀጠል ግስ ነው። ግስ እንደሚታወቀው ማሰሪያ ማለት ነው። አንድ አረፍተነገር ነገር ግስ ከሌለው ኢንኮምፕሌት ነው፣ ምሉ አይሆንም። መጣው ስል አረፍተ ነገር ነው። ማነው? ግስ ነው። መፃ መፃ የሚል ግስ ነው፣ ወይም አንቀጽ ማለት ነው። መጻይኩ ሲል ያው እኔ የሚለው ስላ መጣ ነው እንጂ መፃ የሚለው ግስ ነው ማለት ነው። ስለዚህ አነ መጻይኩ፣ ስለዚህ መጻይኩ የሚለው ግስ ነው። ግስ ማለት አረፍተነገርን ነገርን እንዲያስር የሚያደርግ የንግግር ክፍል ነው ማለት ነው። ያ ማለት ብሬን ማለት ነው። አንድ ሰው መቼም ያለ ጭንቅላት ወይም ልብ እንበለው ያለ ልብ ሊንቀሳቀስ አይችልም። ልብ ከሌለ የለም ሰውየው ስ የልብ ምቱ አንድ ሰው ካቆመች ያ ሰው ሞተ ማለት ነው። በተመሳሳይ መልኩ አንድ አረፍተ ነገር ግስ ከሌለው፣ ልክ ልብ የሌለው ሰው ወይም ሕይወት የሌለው ሰው እንደማለት ነው ማለት ነው። ከዛ መቀጠል ተውሳከ ግስ ነው። ተውሳከ ግስ ግዕዘኛ ተርም ነው ራሱ ግስም ያው ግዕዝ ስለሆነ ማለት ነው። ተውሳከ ግስ ማለት ወስሳከ ጨመረ፣ ተውሳክ ማለት ጭማሪ ማለት ነው። ተውሳከ ግስ የግስ ጭማሪ፣ ከግስ ላይ የተጨመረ ማለት ነው። ተውሳከ ግስ የምንላቸው ግሱ አቅም እንዲያገኝ ለምሳሌ ደከምኩ፣ ጥቅ አልኩኝ። ጥቀ ጥቀ ሲል እጅግ ማለት ነው። እጅግ ደከምኩ። አሁን ደከምኩ ቢል ደካምኩ እጅግ ሲሆን ግን ሞር ያምራ ደግሞ፣ ምክንያቱም እጅግ በጣም መድከሙን በጣም እንደዛለ ያሳያል ማለት ነው። ስለዚህ ተውሳከ ግስ የምንላቸው የግስ ተጨማሪ ግስ ላይ የተጨመሩ ግሱን ሞር ስትሮንግ እንዲያደርጉ ወይም ሁነቱን በደንብ አድርጎ እየገለጹ የሚያሳዩ ናቸው ማለት ነው። በልሳነ ግዕዝ ወይም በቅን የሊቃውንቶች ተውሳከ ግስ የምንላቸው ንዑስ አገባብ ማለት ነው። ንዑስ አገባብ ለምሳሌ እስመ በላይ እኮ መጻይ እኮ ፍጡነ ፍጡነ ያለው አገባ ፍቹ በፍጥነት ሞያው አንቀጽ አጎላማሽ አንቆዚ አጎላማሽነቱ መጻይ እኮ ላለው እንላለን በቅኔ ሊቃውንት ማለት ነው። ስለዚህ ፍጡነ የሚለው ማንን አጎላም መሰልን መጻይኮ የሚለውን በፍጥነት መምጣቱን በጣም በቶሎ እየተጣደፈ መምጣቱን ያሳያል ማለት ነው። ስለዚህ በልሳነ እና በአማርኛ ተውሳከ ግስ ተመሳሳይነት አለው ማለት ነው። ተመሳሳይነት አለው ምሳሌዎቹም እንዳልኳቸው ንስ አገባቢ ፍጡነ፣ የወጊ የወም፣ እነዚህ እንዳለ አድቨርስ ኦፍ ታይም፣ አድቨርስ ኦፍ ፍሪኩዌንሲ ምናምን የምንላቸው አለ። እነሱን በሌላ ቀን እያንዳንዱ ዲቴይል እናያለን። ለዛሬው ግን ፍጡነ፣ ክመ እነዚህን የመሰሉ ሁሉ ናቸው ማለት ነው። የዛሬውን ትምህርት ለማጠቃለል ያህል እንግዲህ በልሳነ ግእዝ ክፍላተ ንግግር የምንላቸው ስም፣ ተውላጠ ስም፣ መክስት፣ ቅጽል ማለት ነው። መስተፃምር ኮንጃክሽን የምንለው ማለት ነው። መስተዋድድ፣ መስተሳልም ው መስተሳልም ሊሆን ይችላል። መስተሳምር ምን ሳምረ ወደደ ስለሚል ማለት ነው። ይህን ማለት እንችላለን። ሌላው ደግሞ መስተዋድድ አይተናል። ተውሳከ ግስ ግስ እንዳልኳችሁ ግስ ላይ እየተጨመሩ የሚሉ ናቸው። የመጨረሻው ግስ የግስ እና ተውሳከ ግስ ያው በአንድ ላይ የሚሄዱ ስለሆነ ነው። ስለዚህ እነዚህን እየደጋገማችሁ በማየት መረዳት ትችላላችሁ። አሁን የመጨረሻ አረፍተ ነገር ኮሜንት ላይ የምታስቀምጡልኝ በእነዚህ በንግግር ክፍሎችን በመጠቀም በተለይ ተውሳከ ግስንና መስተዋድድን በመጠቀም አረፍተ ነገር አንዳንድ አረፍተ ነገር ትሰራላችሁ ማለት ነው። አንዳንድ አረፍተ ነገር ምን ያህል ገብቷችሁ እንደሆነ የማየው በዛ ልክ ስለሆነ ማለት ነው። ካልገባችሁ ሞዲፋይን አድጌ እንትን ስለምለው በነዚህ አረፍተ ነገር እየሰራችሁ አንዳንድ አረፍተ ነገር ቢያንስ ተውሳከ ግስንና መስተዋድድን በመጠቀም ለማለት ግስ የማይቀር ስለሆነ ስምና ግስ አረፍተ ነገር እንዲሰሩ ጠይቃለሁ። አመሰግናለሁ።